እጅግ በጣም ሁሉንም ነገር እንዳልተፈጠረ እርሻቸው። በቃ እኛ ህይወት ላይ ምንም አይሰሩም። በቃ ሁሉንም ነገር እንዳልተፈጠረ እርሻቸው። ከፈለገች አንተ ራሱ አትግባ። ሲጀመር ትዳሩ ውስጥ ገብታ አንተ መበጥበጥ የለበትም። በማያገባ አትግባ። ማንም ሰው ሊያስቀራት አይችልም። ትችላለች፣ ይሁን ግን የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስም። እኮ በቃ ቴንክ ዩ ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊስ፣ ማንም አንተ ለምንድን ነው የምትለምናት? ቆይ ለምንድን ነው የምትለምናት አቤል? ቆይ ቆይ ቆይ በእግዚአብሔር የሆነ ችግር እንዳለበት እሺ አቤል፣ አንተ

ሰባችን ይበሳል። ፍቅር አላግባባንም። ብዙ ዓመት ብንኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደልን። ራስሽን በ

ውድና የተከበራችሁ ቤተሰቦች ቤተሰቦቼ፣ እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እዚህ ጋ ይሆንና ላውራችሁ። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ይሁን እንግዲህ ዛሬ በድጋሜ መጥቼ ያለሁት በቤቴ ትንሽ ቆየሁኝ። አይ ቲንክ በእኔ ቤት ከመጣሁ እና ያው አንዳንድ ነገሮች እየተፈጠሩ ስለሆነ እና ራሴን መረጋጋት ፈልግ ስለነበረ ጠፍቼ ነበር በራሴ ቤት። እና ዛሬ እንግዲህ በድጋሚ የመጣሁበት አንድ ምክንያት አለኝ። እዚህ ያሉትን ነገሮች ማለት ከዚህ በላይ መቋቋም ወይም ደግሞ ማስተናገድ ስለማልችል ወይም ስለማልፈልግ ራሴ ብዙ የሚያስጨንቁ ሁኔታዎች አሉብኝ። እኔ ማሳልፋቸው ሌሎች ሁኔታዎች አሉ። ግልጽ ነው ብዬ አስባለሁ። ይሄ ታይም ለእኔ በጣም ከባድ ነው ከምንም ጊዜ በላይ። ማለት በዚህን ታይም ማስተናግዳቸው ብዙ አይነት ስሜቶች፣ አዳዲስ ስሜቶች አሉ። እነዛን ስሜቶች ራሴን ማኔጅ እንደማድረግ እንደመቆጣጠር ወይም ደግሞ በምችለው መልኩ ራሴን ትሪት እንደማድረግ ሌላው ችግር ማስተናገድ አልችልም ያ ስለሆነ ከዚህ ነገር ፍሪ መሆንበት ራሴን በደንብ ነፃ ማድረግበት፣ በቃ ከዚህ ችግር ራሴን ማገልበት ሁኔታዎች መፍጠር አለብኝ ብዬ ስላሰብኩኝና ስለወሰንኩ፣ ምክንያቱም አንዳንድ ሰዎች የሚረዱኝም አሉ፣ አይረዱኝም አሉ። በዚህ ታይም ደግሞ ከሚረዱኝ ይልቅ ማይረዱኝ በስተዋልና ያን ነገር ማስተናገድ ለእኔ ከባድ ነው። እነሱ እንዲረዱኝ ወይም ደግሞ ርቀቱን መሄድ አለ አይደለ? ሰዎች እኔን እንዲረዱኝ ብዬ በምሄድበት መንገዶች ምናምን እኔን ራሴን ያደክመኛል። ይሄ ነገር ደግሞ እንዲሆን አልፈልግም። በቃ ማለት በብዙ መንገድ እየደከምኩኝ እንደገና ሌላ የሚያደክም ጣጣ ማለፍ ለእኔ በጣም ገባ ነው በዚህ ሰዓት የምር እና ዛሬ ወስኝ የመጣሁት ከዚህ በኋላ ያሉትን ጊዜያቶች ከደፋሚሊ ጋር ሄጄ ራሴን ማሳረፍ እፈልጋለሁ። አይገባም። ፕሌስ ቤል አልጨረስኩም። ቆይ ሀሳቤ ልጨርስ እና ማለት የምትፈልገው ነገር ካለ ትላለግ፣ ግን ሀሳቤ ልጨርስ። ይቅርታ እና እንደነገርኳችሁ ነው በቃ ወደ ቤተሰቢ ጋር ሄጄ ራሴን ማሳረፍ እፈልጋለሁ። በቃ ከዚህ በኋላ ያሉትን ጊዜያቶች በሙሉ ከቤተሰቤ ጋር ነው ማሳለፍ ፈልገው። ቀስ በቀስ እንግዲህ ብዙ ነገሮች እየወጡ ነው እንዳያችሁት ከሆነ፣ ስለዚህ በደንብ ያላለቀ ብዙ ያልተዘጋ ፋይሎች አሉ። ስለዚህ እነዛን ፋይሎች በደንብ ወጥተው እስከሚያልቁ ድረስ እኔም ከእንደዚህ አይነት ነገር ራሴን አግልዬ ከቤተሰቤና ከቤተሰቤ ጋር ብቻ ታይም በማሳለፍ ራሴን ትሪት በማድረግ የቀሩትን ወራቶች የቀሩኝን ጊዜያቶች በሙሉ እዛ ጨርሼ እዛ ወልጄ መጣው ደስ ይለኛል። እንደዛ ነው የምፈልገው እና ምክንያቱም ይህ በእንቅርት ላይ ጆሮ ደግፍኝ የሚባል አባባል አለና የራሴ ችግር እያለብኝ የራሴ ማለፍ ያለብኝ ሁኔታዎች እያሉ ሌላ ችግር ማስተናገድ በጣም ይከብዳል። ስለዚህ እንደነገርኳችሁ በቃ ትንሽ ልብስ ይዣለሁኝ። አይ ቲንክ ይበቃኛል ብዬ አስባለሁም። ይበቃኝን ያህል የሚያስፈልገኝን ያህል በዚህ ሰዓት የሚያስፈልገኝን ያህል ይዣለሁኝ። ከዚህ በፊት ያው የምጠቀማቸውን ነገሮች አሁን ላይ መጠቀም ስለማልችል ለቀቅ ለቀቅ ያሉ ነገሮችን ያስፈልገኛል ምለውን ነገር ራሴ ፓክ ዳርግ ይዣለሁኝ እና እንግዲህ እናንተንም ለመሰናበት ያክል ነው እዚህ የተገኘሁት ወይም ቪዲዮ እሰራላችሁ እንዲሁም ደግሞ በቃ ለአቤልም ነግሬዋለሁኝ። ለአቤል የነገርኩበት ምክንያት ወይም እሱ እንዲመጣ የፈለግኩበት ምክንያት ያው ወዴት ሄደች የሚባለው ጥያቄ እንዳይፈጠር አንደኛ እሱን እሱ ማወቁ ጥሩ ነው ብዬ አስባለሁኝ። ሲቀጥል ደግሞ ያው ዝም ብዬ ቤቱን ቆልፌ ከመውጣ አደራ ለሱ ብሰጠው ጥሩ ይሆናል ብዬ ስላሰብኩኝም ጭምር ነው። ማለት ያው ቤቱን ቆልፎ ለሌላ ሰው ከመስጠት የኔ ለምትሉት ወይም ደግሞ ለወንድሞቹ መስጠት ተገቢ ነው ብዬ ስላሰብኩኝ፣ እንግዲህ እሱንም ጠርቸዋለሁ። እንግዲህ አቤል አይሆንም ብሎ እየተከራከረኝ ነው። ነገር ግን የሚሄድበትም ሰዓት እየደረሰ ስለሆነ አቤል በዚሁ በወጣ ደስ ይለኛል። ምልክ መቀመጥም ታይም መቀመጥም ታይምም ከዚህ በላይ ማሳለፍ ስለማልፈልግ ጊዜ ሀያ ደቂቃ

ኤፍሬም ደውዬላቸዋለሁ እነሱን ተሰናብተሽ መሄድ ትችያለሽ። ችግር የለውም መሄድ ነው ፍላጎትሽ፣ በቃ እነሱን ተሰናብተሽና ይችል እኔ እሸኝሻለሁ። ክፍልሽ በየትኛውም ነገር አንቺ እኔን አስቀይመሽ ትችያለሽ። በእግዚአብሔር ብዙ ነገር ተከራከርኩሽ፣ ብዙ ነገር አድርጌልሻለሁ። እስከ ቤተሰቦች ድረስ እሸኝሻለሁ። ሸኝሻሉ እስከ ቤተሰብ ውስጥ ድረስ ሩታየ እሺ በኝ እነሱን ግን ሰላም ብለሻቸው ቸው ብለሻቸው፣ ሆኗል ከዚህ በላይ። ከቀኑ ዘጠኝ ሰዓት ሆኖ፣ እንዴት ነው አሁን መቆየት የምችለው ከዚህ በላይ? ትን ብላ እኮ ነው አቤል፣ እግዚአብሔር ስታካብድ ነው። ምን ተፈጥሮ ነው? እኔ ኮ ሩጭ ለመምጣት የሚገርም ሩታዬ፣ ቤተሰብ ጋር እየሄዳለሁ እያለች ነው። እኔ ተጨንቄ ነው የደወልኩላቸው። አብዱሽን ጋር ደውዬለታለሁ። ቦርሳው ምንድን ነው ልሄድ ነው እያለች እኮ ነው። የት ቤተሰቡ? እኮ ሩታ ነው የሚያወራው ነገር እውነት ነው አቤል። ዝም ብለህ እኮ ነው ነገሮችን ያካበደው እንጂ ቀለል ሊያደርገው ኖርማል ነበር። ነገሮችን ወደ ሌላ መንገድ እያስኬድሻቸው ማለት ምንድነው? ማለት አይ ምንድነው ሻንተው አልገባኝም። እኔ ሌላ ነገር ተፈጠረ መስሎኝ ነበር፣ ወይ ከአብርሃም ጋር የጣላችሁን አንድ ነገሩ ምስል። እንደዛ አይደለም ማ እረፍት ማድረግ ስለፈለኩኝ ነው። እዚህ እረፍት ቤት ይሻላል። እ እዚ እረፍት ታታሪ ነው እንዲ ይፋ አንተ አልተረዳኝም። አይ ስልሽ

ረፍት ላድርግ፣ ከራሴ ጋር ጊዜ ላሳልፍ ማለት ችግር ይፈጠራል። ይ ዛሬ የሚመጠት ዝም ው መምጣትም ሳልፈልግ ቤላ ግዴታ ምና ነገር ስራቴክስት ላይ ስራ ጫነቀ እ መምጣት አልፈለግ። ምክንያቱም ባለፈትም እዛ ተናግራኛለች በዚህ ማል ውስጥ አተግባ በረታችን ማል ውስጥ አተግባ ምናምና ነግብረኛለች። ምንም አላት ከዚህ በላይ ሄድ ከፈለገች አታስጨንቀትፍሪ። ምን እያልክ ነው? ምን እያልኩ ምን እያልምን ማድረግ በግድ ላስቀራት? መሄድ ከፈለገች ትሄድ ነው። በ ምክር ካሉ ምንም ማድረግ ምክንያቱም በራስሽ መወሰን ነው የምትፈልጊ። እንደዛ ስለኔ ውስጥ በራስሽ መወሰን ሄድ ብለው እሱ ሚላትን ነገር ካለ ይበላትና ሜሪት ትችላለች። አለበለዚያ እዚች ጋ እሷን በትግል እናስቆማት ነገር የለም። በሰላም ነው እየሄደች ያለችው። ሰላም አደለሽ አብርሃም ፈቅዶላት ምናምን ሂጂ ሸኝቷት ምናምን ብሎ አብርሃም መቶ። አንተ ግርግር እንዲፈጠር ነው ፈልግም። ለምን እንድትሄድ አልፈልግም ግርግር አይፈጠርም ነው እሷ ከሄደች ሌላ ነገር። ኤፍሬም በሰላም ነው የምትሄደው። እስኪ እንትና ትበል። ቤተሰቦቿ ጋር ነው ምትሄደው ረፍት ታርግ። እዛ ረፍት አድርጋት ምዳ ኤፍሬም ትልቅ ያልገባ ነገር አለ። እሷ እያለች ያለችው ምን እንደሆነ ታውቃለህ? እዛ ወልጄ ነው የምመጣው እያለች ነው፣ ቤተሰቦቼ ጋር ወልጄ ብዙ ጊዜያቶችን አሳልፌ ነው የምመጣው እያለች ነው። ለዛ ነው እንድትሄድ ያልፈለገው። ደግሞ አንድ ነገር ስመኝ ከሩታ ለሩ ከአንተ የበለጠ አስብላታለሁ፣ ከአንተ የበለጠ አጨነቅላታለሁ፣ ከአንተ የበለጠ ወዳታለሁ። ግን አሁን ላይ ከራሷ ጋር አደለችም። ገብቷል። በራሴ ውሳኔ ወስናለሁ ይሁን ነገር አደርጋለሁ። ና ምን እንደሚያመጣበት ምን አይነት ችግር እንደሚገጥማት ወይም ደግሞ ደስተኛ እንደምትሆን ራሷ ደስተኛ ካደረገት፣ እሷ ቤተሰቦቿ ጋር ሄዳ ካብራ ደስተኛ ካደረገት ጥሩ መስሎች ነው ስለዚህ አብርሃም ይጣጣረ ነው ማለት ማይታወቅ ነገር አለ በዚህ ምክንያት ብቻ አላውቅም ሩታ እኔ ካወራሽኝ ውጪ ሌላ እንደሚሄዱ አላውቅም ሩታ ሌላ እኔ የማላውቀው ካወራሽኝ ውጪ ሌላ ችግር አለ ማለት የፍሬምም እንደዚህ ሊሆንበት የቻለበት ነገር ምንድን ነው እንግዲህ እሱን እሱ ያውቃል እኔ ምን ማቆ ታሪክ የለም እንዲህ የሚሆንበት ምክንያት እሱን ጠይቀው ከነገርሽኝና ከወራሽኝ ውጭ ነገር የለም አይደል እሱ ሚላት ነገር ካለ ይበላት ስመጣ ደውዬለት ውይለታ ነው መንቀድ ዝግ ሆኖበት ነው ዛሬ ተቀይሮ ልቤ ልብ ገዝቷል ሚወደውን ወደው

ምን ምን ተፈጠረ ነው? ምን ተፈጥሮ ነው? ሩታ ቤተሰቦች ሩታ ቤተሰቦች ለምን ለምን ማድረግ ፈልጌ እና እረፍት ማድረግ ከፈለግሽ ማንከለከለሽ? እዚህ ታርፊ እንዴ? እዛ ይሻለኛል፣ እዛ ይሻለኛል። ለስንት ቀን ነው የምትሄጂው? እዛ እስከ መወልድ ድረስ እዛ ቆያለሁ። ያለው እስከ መወልድ እዛ ቆያለሁ ብዬ አስቤያለሁ። ምን ማለት ነው? እዛ መሆን በአንድ ጊዜ ወሰነሽ ነው እንዴ? ሳንነጋገርበት እንደፈለሽ የምትወጩ አይደለም። እዛ መሆን ስላለብኝ ግዴታ እዚህ ያየኩ ምንም ስነ ስርዓት ዥ የሚያስብ ነገር እኮ አይደለም። እና ለእኔ ነግርሽኛል ማታ ልሄድ ነው ብለሽ ተነስተሽ፣ አሁን ያሰብኩበት እንዴት ነው? አስበሽ ከእኔ ጋር ምክንያቱም እዚህ ብቻዬን ነኝ፣ አንተም የለህም ማለት ነው። ብቻዬን ነገሮችን መቋቋም አልችልም፣ ይከብደኛል። ያ ስለሆነ መሄድ አለብኝ። እኔት ነው አንተ ቤት የሆንክ መስሎክ ነው እኮ እንጂ እኮ የለህም እሺ መሄድ ነው ማማራጭ የሚሆነው እርግጠኛ ነሽ? እ ምን አድርጌሻለሁ? ይናል እንዴ ሩታ፣ በዚህ ልክም ለምን ሰው ላይ የምትጨክኝው? እኔ እኮ አልጨከንኩም። እና ታዲያ? እንዴ ቆይ ግን እኔ የምልህ ከዚህ በላይ ምን ነው ብዙ ሁሉንም ነገር አትመኝ። የምታየው ነገር በሙሉ አትመኝ። የሚነገርሽን በሙሉ ነገር አትመኝ። እንዴ ልክ አላወራንም አውርተናል፣ እያልኩሽ ነው። ሁሌም ነው እያልኩሽ ያለሁት። እንዲህ በዚህ ልክ ለምን ረሳው ሰውን የምታምኚው? የሚነገርሽን የሆነ የሰማሽን ሁሉ ነገር እያመንሽ ከሆነ እኮ ነገም ህይወትሽን መኖራችሁ ማለት ነው እኮ። ሁሉንም እያመንኩኝ አይደለም። ሁሉንም እያመንሽ ነው አትበለኝ። ከዚህ በፊትማ ብዙ የተባሉ ነገሮች አሉ እኮ ማመን አይነት ወይም ደግሞ ብዙ ነገሮች ሲባሉ መቀበል አይነት ሰው ብሆን በጣም ብዙ መቀበል ያለው ነገሮች አሉ። እጅበጣ ሁሉንም ነገር እንዳልተፈጠረ እርሻቸው በቃ በጣም እኛ ህይወት ላይ ምንም አይሰሩም። በቃ ሁሉንም ነገር እንዳልተፈጠረ እርሻቸው። እኮ የሚነገርሽን ሁሉ አትመኝ ምናምን ማለት የለብም። እኔ የሚነገረኝን ሁሉ አሁንም ደጋግም ይላለው፣ አመኝም አይደለም። ቢኮዝ ባለፈውም የተፈጠረውን ነገር አይታል፣ ፍሬምም ነበረ። ካሳየሁት በኋላ ምንም አላለም አይደለም፣ ዝም ብሎ ነው የሄደው። ዝም ብሎ አልሄደም፣ በቃ መጨቃጨቅ ስለደበረው ነው በሷ ኖ ኖ እያሳበብኩኝ ዛኔ መጨቃጨቅ ስለነበረ ነው ነገሩን ነው ምነግር፣ ወይም ደግሞ ዝም ብዬ እያመንኩኝ እንዳልሆነ ነው ምነግር። ዝም ብዬ ባመንማ እኮ በጣም ሺህ የተባሉ ነገሮች አሉ። እነሱን መቀበል ወይም ማመን ነበረብኝ። ሩታ በጣም ትልቅ ነገር እኮ ተብሏል። በጣም ትልቅ ትልቅ ነገር፣ ያንን ግን አክሴፕት አላደረግኩኝ ወይም አላመንኩኝም። እያመሽ ነው እንድትለኝ አልፈልግም። በዚህ ልክ እንድትከራከረኝም አልፈልግም። ሁል ጊዜ ቪዲዮ ባየሽ ቁጥር ነው ጠባይ እየተቀያየረ ያለው። እሷ ቪዲዮ በለቀቀች ቁጥር እኔና እሷ ቪዲዮና ፎቶ ባየሽ ቁጥር ሌላ አይነት ባህሪ ነው እያሳየሽኝ ያለሽ። ለምን ይሆናል? ይህንን ይህንን ይሁል ራስ ማለት በቃ ለራስ ምክንያት ሰተ ራስን ማሳመን የፈልግበት ነገር ሊሆን ይችላል። እኔ እንደዛ አይደለም። በቃ አላወራንም፣ በደንብ አላወራንም፣ አልተግባባንም፣ ነገሮችን አልፈታንም። ስለዚህ ረጅም ጊዜያቶች ሆነውናል አትሊስት አይ ቲንክ ሳምንት አዶኖ ቀኑን በደንብ ማስታወስ አልቻልኩኝ እየተጫናኩኝ ስለሆነ ምን ይጫላቅ አቅም ወይ አራት ቀን ምናምን ይሆነዋል ይሄንን ሁሉ ቀን ግን እያወራን አልነበረም በሩታ እኔም እኮ እጨነቃለሁ። እንዳይታንች ብቻ እኮ አይደለሽም የምትጨነቀው፣ ስራት እያወራን አልነበረም። እኔም ኃላፊነት አለብኝ እኮ አንቺ ኃላፊነት እንዳለብሽ ሁሉ ለሁሉም ነገር እኔም ኃላፊነት አለብኝ። ልክ እንደ አንቺ እኔም እጨነቃለሁ። ያ ነገር ከተሰማ እኮ ምንድን የተፈጠረው በደንብ እንድናወራ እድሎችን መክፈት ይችል ነበር። እኔ ያንን ነገር አመቻችቼ ብዙ ጊዜ እንድናወራ አድርጌያለሁኝ፣ ግን አንተ ያኔ አክሴፕት አላደረግክም። ከዚህ በላይ ግን ታይም ማቃጠል እዚህ ቤት ውስጥ ቁጭ ብዬ መጨነቅ አስራስ ውስጥ መግባት አልፈልግም። ስለዚህ አማራጭ የሚሆነው መሄድ ነው። በዚህ ሰዓት እኔ እኔ ብቻዬን የማሳልፈውን ነገር እኔ ነኝ የማውቀው። አንተ ኢቨን በደንብ የማሳልፋቸውን ነገሮች ራሱ አታይም አታውቅም። ታውቃለህ፣ ብዙም አታውቃቸው ነገሮች አሉ። ስለዚህ ለምን እንዳውቅ በፈቀድሽልኝ ልክ እኔ ስለአንቺ አውቃለሁኝ። እንዳውቅ ካልፈቀድሽልኝ ግን ምንም ነገር ላውቅ አልችልም በቃ ስለዚህ ይህ ሁሉ ክርክር እኮ ያስፈልገው ይህን ነገር የማሳልፈው ተደብቄ አይደለም እዚሁ ቤት ውስጥ ነው አንተ ደግሞ የለህም እንዴ ሩታ አሁንም እኮ ቢሆን ተደውሎልን የመጣው የወጣው ጠዋት ነው ምናምን ምናምን ስለዚህ እኔ የማሳልፈውን ነገር እኔና እኔን ማቀው ስለዚህ መጨነቅ አልፈልግም ከዚህ በላይ እራሴ በዚህ ሰዓት ማሳልፈው ወይም ደግሞ መቋቋም ያለብኝ ነገሮች አሉ ስለዚህ ተጨማሪ ችግር ማስተናገድ አልችልም፣ ይከብደኛል። አንተ መረዳት እስከምችል ደግሞ እኔ ብቻዬን እዚህ መጨነቅ አልፈልግም። መልካም ጊዜ ሆነላችሁ። ከዚህ በላይ መቆየት እራሱ አልፈልግም። አቤል፣ ደህና ተዋት፣ መሄድ ከፈለገች ቁት ሄዳ። አታስጨነቃት። አስጨነቃት እኮ አይደለም ዚች ጋ ምታስቀርበት። ኤፍሬም፣ ምን እያልክ ነው? አቤል፣ አንዴ በማያገባ አትግባ እዚህ ውስጥ አንተ እራሱ አትግባ።

አንተ ለምን ነው ምትለምናት? ቆይ ለምን ነው ምትለምናት? ምን ቆይ፣ ቆይ፣ ቆይ በእግዚአብሔር ችግር እንዲፈጠር ላይ ነው እንደዛ ነው ፍላጎትሽ። ምንም ግዳጅ የለም። በማን አስገደደ? አልፈኝ ታሪ በቃ እያስረዳሁሽ እንኳን ለምን አይገባሽም? አይ የሚል ነው ፈልገው አእምሮሽን ለምን ክፍት አታደርጊውም? እራሷ ጋር ሁና ትምጣብሽ። በቃ ትረዳ። ለራሷ ጊዜ ሰጣት ትረዳ በቃ። እንደዚህ ማለት እዚህ ጋር ችግር የሆነ ነገር ስላለ ምናምን አታስመስል። አንድ ነገር ልንገርሽ። እኔ እያስመሰልኩኝ አይደለም። አሁንም አይጠበቅብህም። በቃ አታስመስል። በእናትህ እኔ ነገር ነው የሰለቸኝ። በዛ ላይ በቃ አታስመስል ማውራት የምንችልበት ብዙ ታይሞች ነበሩን። ያን ነበር ካንተ እንደ ሁልጊዜ እኮ እያወራን፣ በዚህ ራስ ነው ሁሌ የምናወራው። ነውራው አይደል መሳና ወራ ቀርተን እናውቃለን። በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ። ትክክለኛ አልሆነ መረጃ ይዘሽ መጣሽ ይመስላል በደንብ እንዴ፣ ሩታ፣ እኔ ልካብርሃም ደብሮ ታስጠሙታት አንተ፣ በቃ አንተ፣ በጣም አመሰግናለሁ። ከዚህ በላይም አንተ መጨነቅ ወይም እንዲህ መጨቃጨቅ የለብህም። ሁላችሁም አንዴ ዝም በሉን፣ እኔ ልሂድ፣ ፕሊዝ። እኔ መሄድ ካለብሽም አውርተን ነው የምትሄጂው። በስነ ስርዓት አውሪኝ። እንዴ ይሄ መፍትሄ ይሆናል? ቆይ አንቺ አሰበሽበታል? እመኚኝ ሩታ፣ ሳምንት እንኳን አትቆይም። እንደምትመጪ እርግጠኛ ነኝ። እሱንማ እንዴት እንደምትቆይ እኮ አብረን እናያለን። በደንብ ቆይቼ ራሴን አረጋግቼ በሰላም ሆንጄ እመጣለሁ መምጣት ካለብኝ እና ለምን እንደሆነ ታለቅሽዋል። እሺ እንዴት አባቷ ጋር ነው ወንድ ምን ወንድ ምን የምትለው ይሆን? አንድ ያለ ሰልክ ነው። ወይኔ ጉዴ እንደ እኔ ነው። አረልች ሻንጣ ምናምን አስተካክላ ለወጣ ነው ብላ የጠበቀች ለኔ ያወራች ነገር የለም አይደለ? በቃ እንዴ፣ ትክክሎ ትክክሎ። እሱም እያወራ ያለው በቃ አንተ ግን ያኔ ፈቃደኛ አይደለም። አለቀ፣ በቃ ነገ ደሞ በጠበቂ ይሰለቻል። አረ በእግዚአብሔር ትሄድና በቃ ራሷን አረጋግታ ትምጣ። መምጣትም ከቻለች ትምጣ። ራሷን ኮ በሰላም ሆነ ኮ ትሄድ ነው በሰላም ሆነ ኮ ሶላ ሰላም ሆነ ችግር የለውም ሰላም ሆነ ከሄድሽ እኮ ችግር የለውም። እኔ አንድ ሳምንትም ሁለት ሳምንትም አርፈሽኩ መምጣት ትችያለሽ። ለእኔ ችግር ኮ አይፈጥርብኝም ችግር ኮ የለውም። ቢሆን ኖሮ ቢሳካ እንዳልኩሽ በቃ ያቀርነው ንቅር አሳክተሽ ብትሄጂ ቤተሰብ ጋር ደስ ይለኝ ነበረ። አይ ካልሽኝ ግን እኔን አንቺ ተነጋግረን በሰላም ፈተነው፣ ችግሩንም ሁሉንም ነገር በሰላም ፈተነው። ለሳምንትም ለሁለት ሳምንት ብሄድሽ መምጣት ትችያለሽ እኮ አላስገደድኩሽም። ሰላም ነን እኮ አሁንም፣ ችግር የለውም። ግን አንቺ እዛ ሂጅ ነው የምቆየው ምናምን፣ የሁሉ ነገር ለምን ትችያለሽ? ምን ችግር ተፈጠረ? ደህና አይደለም። እኔ ነገ ጠጥቶሽ እንደምትመለስ ስለማውቀው ነው። ሆይ ሆይ እያለ ነው አእምሮሽ። ዙሪያሽ ላይ ሰይጣንም የሆነ ነገር እያንዣበበብሽ ነው ያለው። ገባሽ? ይሄንን ነገር እየሰማሽ ግን አንቺ ምትጂ ከሆነ ነገ ጠጥቶሽ ነው የምትመለሽ። ያኔ ደግሞ እኔ እንደጠበቅሽኝ ላታገኝ ትችያለሽ። ስለዚህ ስርዓት ይኑርሽ፣ ኩርታ ስርዓት ይኑርሽ። በቃ አውሩና እኔ እሸኝሻለሁ። እኔ ቢያንስ እኮ ጊዜ እንኳን አልሰጠሽኝም። ለኦዲንስ እንኳን ትክክለኛውን እውነት ትክክለኛውን መረጃ አልተናገርኩኝም ማለት ከማን ከለከለ? እስከ ዛሬ ድረስ ብዙ ታይሞችን እኮ አቃጥላል። ያ የት ነበርክ እስከ ዛሬ ማውራት አችልም። አፍክን የያዘ ነገር አለ ወይስ ማረጋገጥ የምትፈልገው ነገር አለ ወይስ መደበቅ የምትፈልገው ነገር አለ? ሁሉንም ነገር እኮ ይሄው ማውራት እኮ ነው። አሁንም ይሄው ሬዲ ማውራት ይችላል ከፈለግክ

ሁለት ቀን ሲመካ፣ እኔ አስተካክለዋለኝ ሁሉንም ነገር እኔ። ከዚህ በላይ ማቃጥ ነው፣ ታይም የለም። አይደለም፣ ሁለት ቀን ሁለት ደቂቃ አንቺ። አሁን እኔ ተረድችሽ፣ ያለው እየረበሸሽ ያለው ቀን በቀን እሷ ምችናቸው ቪዲዮዎች ናቸው አለ። እኔ እንደዛ ቪዲዮ ምንም ነገር አልላትም፣ የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ እኔ መገናኘት ካለብኝ በአካል አግኝቻትም ቢሆን ማውራት ያለብኝ ነገር አውራት አለሁ። ከዛሬ አላገኘኋትም። ያለክ ማን ነው? በእናትህ ልቀቁ አቤል። አቤት። ችግር ምንድን ነው? አብርሽ እየተማመናችሁ እኮ አይደለም፣ እየተማመ ነገር አይደለም። ይፋ ሲጀመር አንተ አትረባም ወንድም አይደለም፣ የማይጠበቅ ነገር ታደርጋለህ። አሁን ስማኝ እሺ፣ አስገባት። ሁለት ቀን ታገሺኝ። ከእሷ ጋር መገናኘት ካለብኝ ተገናኝቼ ሁሉንም ነገር ራሴ አስተካክለዋለሁ። አለቀ

የላብራም የሰማኝ ሁሉም ነገር እዚህ ጋር በልና በጭቅጭቅ ነው። መሄድም ካለባት ሄዳ እኮ ከራሷ ጋር ተረጋ ተመምጣት ትችላለች። ምንድን ነው አንተ ይህን ነገር እያስጨነቀ ያለው? እሷ መወሰን ፈለገች፣ የራሷ ውሳኔ መወሰን የሆነ ቢሮ ባየች ቁጥር ሁሌም ትናደራለች። ሁሌም የሆነ ነገር በራሷ ታድርግ፣ ፍቀድላት። በቃ አድርጋ ትምጣ። ሁሉም ነገር አንዳንዴ መፍቀድም አሪፍ ነው። ሁሌ እኮ አስገድደው የራሷ

ከራሷ ጋር ማድረግ ያለባት ነገር አይደለችም። ሰላም ሆነን ብትሄድ እኔ ምንም ችግር የለውም እኮ በቃ ከሆነ ትሄድ። አሁን እዚህ ቤት መቆየትም አልፈልግም። መቆየት አልፈልግም። ሂድ በቃ እኔ አስተካክለዋለሁ። ሁለት ቀን ተስተይ መቃያችን ምንም ይሁን በቃ እኔ የማስተካከል ያለብኝ ነገር እኔ ሰባችን ይበሳል። ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም ራስሽን